አታስተውሉ አንገት የተፈጠረው ጭንቅላት ተሸክሞ ለመኖር ነው። ምን ለመስራት ነው አንገት የተፈጠረው? ማደሪያ ያነሳን እስከዚህ ዕለትና ሰዓት በሰላም የጠበቀን ቸርነቱ የማያልቅበት ልዑል አምላካችን እግዚአብሔር አሁንም ክብርና ምስጋና ደስ ይሁን። ከሁሉ አስቀድሜ እግዚአብሔር ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን፣ እናንተ ውድ ወገኖቼ በተለይም ቅድስት ድንግል እመቤታችንን ይዤ በእናንተ በወገኖች ፊት በለውል እግዚአብሔር ዙፋን ፊት ራሴን ዝቅ አድርጌ አንገበት የለ ስላሴ አደራ ስታል እመና የእኔ የሰማኝ አምላክ አብረና ምስጋና ይድረሰው። መክፈቻዬ መዝሙር መቶ ስምንት ቁጥር ሀያ አራት መዝሙር መቶ ስምንት ቁጥር 2 ነቢየ ወልደ ዳዊት የታደለ እጅ በክንዶቹ መሰንቆ እየመታ በጣቶቹ የታደሉ ጣቶች በገና እየደረደረ የዘመረው መዝሙር አባቱ እሴ ይባላል። የታደለች ማጸኗን የባረከላት እናት እናቱ ነቢየሉን ዳዊት ኮብሌ ትባላለች። ኢትዮጵያዊ ናት። የዳዊት እናት በሰየማት ሀገር ኢትዮጵያ ማለት እግዚአብሔር ማለት ነው። እናትህን በስሙ በሰየማት ሀገር የተወለደች አንጸባ ተባርኮ ያለ ዘማሪ ወላለች። የሚደንቀኝ ራሱ ፈጥሮ ለዚህ ክብር አብቅቶ መድኃኒታችን ኢየሱስ ክርስቶስ እናቱ የዳዊት ልጅ ይባላሉ። የሚገርመኝ የዳዊት ልጅ ከሆነ መድኃኒዓለም ክርስቶስ ኢትዮጵያ ለዳዊት አያቱ ናት ማለት ነው። እናቴ ልጅ እናቶቻችን፣ አባቶቻችን አንድ ተረት ይተርታሉ። ትንሽ ስጋ ይላሉ። ትንሽ ስጋ እንደ መርፌት ወጋ ወጥና ወንድም አዎ ስጋችን ነው። ወዳህን ያለም የሚደርስብን ነገር ሁሉ

ትያ ትርጓሜውን ሌላ ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳች። አንዳንድ ሰዎች እነዚህ እኮ ኦርቶዶክሶች ዝም ብለው ነው፣ በጣም ቅዱስ ላይ ቅቤና ስጋ አትብሉ የሚል የለም ይላሉ። አባቶቻችን በነቢያትና በሐዋርያት መሰረት ላይ በተመሰረተች ሐዋርያዊት ቤተክርስቲያን አጽንተውነ መቼም ክብ ለወገዶች። ስለዚህ ያለንበት ወርሃ ጾም ስለሆነ ይህንንም ጾም የጾሙት ንጹሐን አባቶቻችን ሐዋርያት ስለሆኑ የጾሙበትን ምክንያት ሀገረ ስብከታቸውን ከመሰማራታቸው በፊት በእጣ ከመከፋፈላቸው በፊት የጾሙት ጾም ነው። ፍልሰታንም የጾሙን ንጹሐን አባቶቻችን ሐዋርያት የሰጡን ገንዘብ ነው። ስለዚህ ወርሃ ጾም ስለሆነ ጾሙንም ተርሼ ነው የምንቆይበት። ርዕስ እስካሁን ርዕሱን አልሰጠዋችሁም። በመቀጠል ነቢየ ልዑል ዳንኤል በምዕራፍ አስር ቁጥር ሁለትና ሦስት ላይ የተናገረውን ከዳዊት ጋር ከታላቁ ንጉሥ ከነቢየ ልዑል ዳዊት ጋር አብራችሁ እንድታዩ ደረራል። እሱም እንዲህ አለ ዳንኤል፣ እኔ ዳንኤል ሶስት ሳምንት ሙሉ ሳዝን ነበርኩ። ማለፊያ እንጀራ አልበላሁም። ሥጋና ጠጅም ባአፌ አልገባም። ልባሉ እምንጾመው እንዴት እንደምንጾም ጾሙን፣ ሥርዓቱን አባቶቻችን ከመጽሐፍ አወረሱን እንጂ ኬትም የመጣ አይደለም። ጠቅላላ አባቶቻችን ያወረሱን ሃይማኖታዊ ሥርዓትና ባህል ሥጋዊ ነገር አልቀላቀሉም። ለባሉ ሥጋም አልበላሁም ቀጅም ጠጅም ባት ያልገባም ሶስት ሳምንት ሙሉ እስኪፈጸም ድረስ ዘይትም አልቀባሁም አንድ ሱባኤ ሁለት ሱባኤ ሦስት ሱባኤ እያሉን ይቆጥሩት ሁሉ አባቶቻችን ከየትም የመጣ አይደለም መሰረታቸው መጽሐፍ ቅዱስ ነው ይህን ያወረሱ ስለዚህ ጾማችን ስርዓት ያዘ፣ ይሁን ጾሙ ሲፈሰክ ደግሞ በለው ማለት አገልግሎ በስርዓት እንኑር። ጊዜው ሀይለኛ ያለንበት። ስለዚህ የእናቴ ልጅ ነቢየ ልዑል ዳዊትም ነቢየ ልዑል ኤርሚያ ማኖ ዳንኤልም ስጋውን ቅቤውን እንዴት አድርገው ትተው ራሳቸውን ለመንፈስ ቅዱስ እንዴት እንዳመቻቹት ልብ እንትሉ አደራላለሁ። ዳዊት ከዚህ ይቆየ። ለአብሎ ወልድ መንፈስ ቅዱስ ምስጋና ይሁን። ከማሳሰቢያ በኋላ ጾሙን በተመለከተ ነው የምንቆየው። ማሳሰቢያ አስቀድማለሁ። አንደኛ ማሳሰቢያዬ ከነዚህ አሁን ከምጠራቸው የቻላችሁትን አስራቱን፣ ቀዳሚያቱን፣ ስለቱን

አባቶች ሲያስተምሩ ሁለተኛው ማሳሰቢያዬ ከመምህራን የሚወጣውን አይለቃል። ይህ ቦታ የዘላለም ሕይወት የምናገኝበት እውቀት የምንቀዳበት ትምህርት ቤታችን ነው። ታውታላችሁ። አልጠቀመንም፣ አልተጠቀምንበትም፣ አልረባንም እንጂ ትምህርት ቤት ተሰርቶ መምህር ተቀጥሮ ደመወዝ እየተከፈለው መጽሐፍ ይዞ ይማራል። ክፈል እየቆጠሩ ልግ እየቆጠሩ አሳር መቁጠር አሳር ማስቆጠር ብሶናል። ስለዚህ የህይወት ትምህርት ዘላለማዊ ትምህርት ቤት ቦታ ስለሆነ ከመምህራን የሚወጣውን ኃይለ ቃል መዝግቡ። ሶስት እናቶቼ ምን ነው የአርውሃ ቅዳሜና ቅዳምና ታርፎ የለም ምን ሆኑ አራተኛው? ይሄ በዕለተ ሰንበት ጉዞ ዓላማ እኝን ደብረ ዘይት ምንጊዜም እሑድ ነው የሚብለው። እኛም እኔም ሳልቀር አባቶቻችን ዓርብ ነው የሚገባው፣ ቅዳሜ የሚቀደስ አስቀድሰው የሚቆርብ ቆርቦ፣ እሑድ ታቦቱን አንግሰው፣ ሰኞ ጠዋት ኪዳን አድርሰው ወደ የሀገሩ ይመለስ። አልራቀ የመጣው ቅርብ ያለው ህዝብ ከሌሊቱ ጨመር አድርጎ ታቦቱን አምልሶ በየቤቱ ይመለሳል። በዚያን ዕለት በየገዳማቱ የሚኬደው አርብ ነው የሚገባው እመቤታችን ሚሎላዊ ታምራት ቪሽን ማንም ሰኞ ብትውል አርብ ነው የሚገባው፣ ማክሰኞ ብትውል አርብ ነው የሚገባው፣ ሮብ ብትውል ጠቀላላ አመቻችቶ ሰኞና ማክሰኞ ነው የሚገባው። የእናቴ ልጅ እሁድ ገበያ ቅዳሜ ገበያ፣ ቅዳሜ ሰርግ ግንቦት ሰርግ፣ ደርግ ያመጣብን ጦስ ነው። ሽበታችን ፍረደኛ በርቶች በንጉሥ ዘመን እሁድ ሱቅ የከፈተ ንግድ ፈቃዱ ይቀማ አልነበረም። አንድ የተለክፈነም እናቴል ሌላው በዕለተ ሰንበት መንገድ ዘግተው ኳስ የሚጫወቱ ልጆቻቸውን ከልክሉ። ደወሉ፣ የተደወለው ቅዳሴ የሚቀደሰው ለጠቅላላው ለአዳም ልጅ መንፈስ ቅዱስ ወርዶ ሥጋ ወደሙ ለውጦ የዘላለም ሕይወት በሚያድርበት ሰዓት ይህን ጸጋ ትተው ጎዳና ላይ ትንቢት የተነገራለን ልጆችሽ በጎዳና ላይ ጨፈጨፋሉ ይላል።

የማንም መረገጫ አትሁኑ። አርፍ ተቀመጥ። አሁንም አይበቃልም? አታስተውሉም? አንገት የተፈጠረው ጭንቅላት ተሸክሞ ለመዞር ነው። ምን ለመስራት ነው አንገት የተፈጠረው? አቱሮ ለማየት አስተውሉ። ተሰብሰቡ። ማንም አይለግልባችሁ። እውነት ገዳም ላይ የተፈለጋችሁ አርግሉ

ይብላኛቸው ለጠላፊዎቹ፣ መስቀል እየተረገጠ መስቀል እየተረገጠ መንጣፋችሁን አይታችሁ ብዙ ብርጭቆ ቂጥ ላይ ሆኑ ስለውታል። ጫናችሁ ሰውን ላይ ስለውታል። እንድንጨካከል እንድንጠፋፋ ነው የተደረገው። የአውሬው ሰራዊት የሚጠቀመው ነው። አክብሮ መስቀላችሁ ከአንገት ወርዶ ጆሮ አጊጠውበት አያውቁም።

አባቶቻችን ቻችን ኳስ አልተጫወቱበት በታላላቅ መቅሰፍትና ማዕት ተማጽለውበት ድራግ ይንተውበታል። ከወደዱት ኳስ ተጫዋቾቹ ማህበር ይጠጡ ወይ ዝክሩ ይስከሩ። የቅዱስ ጊዮርጊስ ልደት ጥር ሁለት ነው። ማንም ሰው ስሙን ሲጠራ ሲዘከር ሰምቼ አላውቅም። ጥር ሁለትን ከፈለጉ ቋሚ ዝክር አድርገው ይማጸሉት። ኳሳቸው መሌላ አይሰዩም።